አዎ ኢየሱስ ነው። ኢየሱስ ከመባሉ በፊት የነበረ ስሙ ቃል አካላዊ ወይም ደግሞ ወልድ ይባላል። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል፣ አንድ ቦታ ላይ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እኮ ለኛ እየነገረ ነው። የሚነግረን ራሱ ኢየሱስ ነው። ኢየሱስ ክርስቶስ ቃል መሆኑን ያውቅ ነበር። እሱ እኔ ቃል ነኝ ብሎ ተናግሯል። እኔ ቃል እኮ መባል አይጠበቅበትም። ምክንያቱም እዛ ላይ ቃል ስጋ ሆነ ይላል። ታስጣርገው ራሱ ታገኘ ደመሱ ሆነ። ቅድም ሲጠይቅ እኔ አምላክ ላይ ብሏል ወይ ማለት አይጠበቅበትም። ከአካል አለ ታዲያ፣ እንዴት ነው የእሱ ትምህርት ያልሆነን አካል የእሱ ትምህርት ያልሆነን ትምህርት እንዴት መያዝ ይቻላል? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም እያለ ይናገራል። ከእርሱ ትምህርት ውስጥ እኔ ቃል ነኝ ብሎ ተናግሯል ወይ? እኔ የእግዚአብሔር ቃል ነኝ ብሏል ወይ? ያው ቃል ወይ ኢየሱስ ክርስቶስ ኢየሱስ ክርስቶስ እኔ ቃል ነኝ ተናገራል። ቆይ እንዴ! እሺ፣ ኢየሱስ ክርስቶስ ወልድ ነው። ወልድ እንደሆነ ደግሞ ራሱ ተናግሯል። ሰዎች የሰው ልጅ ማን ብሎ በጠየቀ ጊዜ ሐዋርያው ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ሲለው ይህን ስጋና ደም አልገለጠልህም የሰማይ አባቴ ብሎ ብሎታል። እግዚአብሔር ልጅ ነው። አይደለም፣ አይደለም። ጥያቄ እግዚአብሔር ልጅ ወደሚለው እንመጣለን። በጣም በርካታ የእግዚአብሔር ልጆች አሉ። እሱ አይደለም። አሁን ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ? ወይንም እኔ የእግዚአብሔር ቃል ነኝ ብሏል ወይ? መጽሐፍ ቅዱስን ራሱን የነገረን እንዴት ነው? መጽሐፍ ቅዱስን ከኢየሱስ ሌሎች ወዳሉት አካል እንመጣለን። ከዚያ በኋላ ጳውሎስ ብሏል፣ ዮሐንስ ብሏል፣ ጴጥሮስ ብሏል ወደሚለው እንመጣለን። ኢየሱስን ይሄ ጉዳይ ያውቃል ወይ? ይሄ ቀላል ነገር አይደለም፣ መለኮታዊ ጉዳይ ነው። መጽሐፍ ቅዱስ ራሱ የተፈጸመውን ነው የነገረን። ለምን ቅድም ወዳነብባችሁበት አንሄድም? ግለጥና እያነበብ ከዛው ላይ ኢየሱስ ክርስቶስ እኔ ቃል ነኝ፣ ወይንም እኔ እግዚአብሔር ቃል ነኝ ብሏል ወይ? ሰራለው እንደዛ ከሆነ እንደዛ ከሆነ አንድ ጥያቄ አለኝ። ምክንያቱም ጅብሪል እራሱ መጥቶ እኔ ጅብሪል ነኝ ተለኩ ነኝ አላለም አንድም ቦታ ማለት ነው። መጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ ነው የነገረን። ስለዚህ ሌላ ጥያቄ ጠየቅሽኝ ተናግሯል። ኢየሱስ እኔ ቃል ብሏል። አንተ ኢየሱስ ክርስቶስን ነው እናንተ ኢየሱስ ክርስቶስ ራሱ እግዚአብሔር በዚህ ለምሳሌ ጅብሪል እኔ ጅብሪል ብሏል ነው ከሆነ

መጽሐፍ ቅዱስ ራሱ መልኩታዊ ቃል ራሱ እግዚአብሔር የተናገረው ነው። ስለዛ ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ ነሳላል። እኔ ጅብሪል መጽሐፍ ቅዱስ በሙሉ የነገረን ራሱ ነው መጽሐፍ ቅዱስ ነው የተጻፈው በመንፈስ ቅዱስ አማካኝነት ነው ራሱ ነው የነገረ። በማን ተጻፈ መጽሐፍ ቅዱስ አይደለም። ጥያቄያችን በፈጣሪ ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ ነው ጥያቄው። ብሏል አዎ። እዛው እኮ ዮሐንስ ወንጌል አንዳንድ ላይ እኮ አለ። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ራሱን እግዚአብሔር ቃል ነበረ ብሎ ተናገረ። ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ብሏል። ግን ሁሉ ሁሌ አንተ ቤት እንደዚህ ነው። በጣም በኢየሱስ ነገር ማገኝ በምታወሩበት ላይ እንኳን ማውራት አይቻልም። በነገር ሁኔታ እየጠበቅን ሲኮና አንጀታችንን በላሹ። ማስረጃ ስትል ያለሽ ኢየሱስ እኔ ቃል ነኝ ብሏል ወይ ን ማትፈልጊ እንዳይ ብሏል። ከዚህ በለጠ ነፃነት እንዴት እንስሳል? እሺ ኢየሱስ ስለ ራሱ የተናገረበት እንግዲያው እኔ አብለ እኔና በአንድ ነን፣ ምናምን እያለ ተናግራለን። ምንድን ነው ያን ለማቀጠለሽ? አሁን እሱን ብሏል ወይ? አዎ ብሏል፣ መጽሐፉ ላይ ብሏል። ወደ እሱ እመጣለሁ። እኔ ቃል ላይ ብሏል ወይ ነው ጥያቄው። አሁን ግን ችግሩ አሁን እኔ እኔ ቃል ላይ ቃል በቃል አላለም፣ ግን መጽሐፍ ቅዱስ ላይ ራሱ ብሏል ያውቃል። በቃል አላለም። ቆይ ቆይ፣ ከይቅርታ ጋር እዚህ ላይ ሀሳብ መስጠት ይቻላል? ሐዋርያት ሁሱ እሺ፣ ብሏል ይመስለኛል። ሐዋርያት ከክርስቶስ የተማሩትን ነው አይደለም የጻፉት። የተማሩ መጣ የተናገረው በሙሉ እያንዳንዱ ወርድ ባይወርድ አልተጻፈም። በቃ የተናገረው በሙሉ ነገር ግን በቃ ይኸውልህ እነሱ የሰሙትን ነው። እናንተ እነሱን ስለማታምኑ እምነቱም ሃይማኖቱም የእናንተ ስላልሆነ ስለምትቃወሙት እነሱን አትቀበሏቸው ነው። በጣም ጥሩ። እንዳትደረብ እንጂ እነሱን አስተምሯቸዋለሁ። ኢየሱስ ክርስቶስ መጽሐፉ የተጻፈው ክርስቶስ ዴይሊ እያደረገው የሆነ እንትን ምንድን ነው ይሄ የጋዜጣኛ ድርጊት አይደለም የተደረገው በሄደበት የሄዱ አይደለም የጻፉት ክርስቶስ ካረገ በኋላ ከአመታት በኋላ የተጻፉ ወንጌሎች ናቸው ስለዚህ ያስተማራቸውን በውስጣቸው የገለጸላቸውን በሙሉ እነርሱ ደግሞ ወንጌሉን ጻፉትና ለትውልድ አስቀመጡት ከአስተማራቸው ውስጥ ደግሞ ሲጽፉ በመጀመሪያ ቃል እንደሆነ ስላስተማራቸው በመጀመሪያ ቃል ነበረ ብለው እነርሱ ደግሞ ጻፉ ማለት ነው ያን ወንድሜ ውስዬ እንደዛ እንዳትልማ፣ የተናገረው በሙሉ አይደለም የተጻፈው። ቆይ ቆይ ቆይ የተናገራቸውን በሙሉ ወርድ ባይወርድ አይደለም አደለም የጻፉት በወንጌል አብዛኛው፣ ያልተነገራቸውን አደለም። እኛ ደግሞ እናምናቸዋለን፣ ያስተማራቸውን የገለጸላቸውን እናውቃለን። ሰው በቀላሉ እኛ የምናምናቸው ለምሳሌ አለች ልጅቷ እኮ ሰጠችኝ። ቅድም እሱ የእኔ ውስንነት፣ ይሄ የእኔ ውስንነት ይሆናል። አሁን ወርድ ባይወርድ አንተ ያልከውን ቀላ ባላመጣለ የእኔ ውስንነት ይሆናል። አንድ ጊዜ ኦኬ እሺ፣ ሺ አመሰግናለሁ። ልጅቱ ቅድም ጥሩ ምሳሌ አመጣች። ለምሳሌ እኔና አብ አንድ ነን ብሎ አለች። በጣም ጥሩ እኔና አንድ ነን ብሎ ዮሐንስ ጻፈ። አሁን ኢየሱስ እንደተናገሩ እራሱ እዛ ጋር ተቀምጦ ልክ በዚህ መሰረት እኔ ቃል ነኝ ብሎ ኢየሱስ ክርስቶስ ነው ብሏቸው ይህን ጽፈዋል ወይ? እኔ ቃል ነኝ ቀጥታ እኔ ቃል ነኝ ማለት አይጠበቅበትም። ምክንያቱም መጽሐፍ ቅዱስ ሁሉም ከእግዚአብሔር ከክርስቶስ ተምረስሎታድርጉ ሳወራ በጌታ ለምን ታደርጋላቸው ኢየሱስ ክርስቶስ እኔ ቃል ነኝ ብሎ የነገራቸው አንድ ቦታ አለ መጽሐፍ ቅዱስ ላይ። ሃዋርያቶች መልስ ሃዋርያቶች የጻፉት ያስተማራቸውን ነው። አንደኛ ነው ቃል ተማሪዎች የጻፉት ክርስቶስ ያስተማራቸውን ነው፣ የገለጠላቸውን ብቻ ነው የጻፉት። እሺ ሉቃስ የማን ተማሪ ነበር? እንደዚህ ነው ማለት ነው። እስኪ ጥያቄ መለስ። እንደዚህ ነው ማለት ተማሪዎች ናቸው የሚለውን ስትመጣ ከዛ በኋላ ሉቃስ ተማሪ አደለም። ሁሉም ሀሪያቶች ከጌታ የተማሩትን የጻፉት ብያለሁ። ቀስ በይ አንቺ። ርዕስ በቀየራቸው ቁጥር እኛም እየተከተላቸው እየሄድን ነው። ያስተማራቸውን ነው የጻፉት አላቸው። ስለዚህ ተማሪዎቹ መሆናቸውን ልታረጋግጡ፣ አሁን ደግሞ ወደዚ ርዕስ ልትቀይሩ ነው። አንደኛውን አካል ልጠቀስ እና ከዚያ በኋላ ኢየሱስ ክርስቶስ መርጦታል ይህን አስተምሮታሉ ብዬ ልጠይቃችሁ። ቶቻ አደለ ውስጥ ነገር ውስጥ ልትገቡ ነው። ኢየሱስ ክርስቶስ ያስተማራቸውን ነው የጻፉት የሚለውን ኑ ተመልከቱ። እዚህ ጋር ያው አውከራ እንዴት ትልቁ ላይ ሆን፣ ሉቃስ ኢየሱስ ክርስቶስ ተማሪ እንደሆነ እስኪ ንገርና፣ እንደ መጽሐፍ ቅዱስ ጻፊ ለምሳሌ ምን አለ? ስለ ራሱ ስለ ጻፈው መጽሐፍ ምን አለ? ሉቃስ ወንጌል ምራፍ አንድ ቁጥር አንድ ጀምሮ የከበርክ ቴዎፍሎስ ይላል ከመጀመሪያ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራ ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርኩት ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራ ልጽፍልህ መልካም ሆኖ ታየኝ። ያው እንዳስተላለፉልን አላሁን ይሰማቸዋል እንዳስተላለፉልን ተማሪ አይደለም እሱ ያው አስተላልፈውለት ነው። ማን ያስተላልፈለት? የቃሉ አገልጋዮ ይቻላል። አንዱ የመጽሐፍ ቅዱስ ጸሐፊ ተነስቶ ምን አለ? አንቺ እንዳልሽው ያስተማራቸውን አላችሁ። እናንተ እየት ጋር ያስተማራቸው? የሚ ያው እናዚ ጋር እንዳስተላልፉልን አሉ። ተስተላልፈውለት ነው። ስለዚህ ሰነድ ያስፈልገዋል። ይህንን እኳ ይህ ሉቃስ ሲጽፍ ለኛ ነው፣ ለእኛ እንድንረዳው ነው እንጂ እሱ አልተማረም። የሚላለው ይሄ ነው። እዚህ ጋር ሉቃስ አልተማረም የሚላ ሲጀምር እሱ አንተ ሲጀመር ጥያቄያችንን በጣም ሽፍት ታደርጋለህ። መጀመሪያ በክርስቶስ ማረጋቸ እንግዲህ ጥያቄው ላይ ትኩረት ከማድረግ ልክ እኔ ጋር ትኩረት ያደርጋ ነው እኛ ጋር እናንተ እንዲህ ናችሁ እናንተ እንዲያደርጋቸው እናንተ መጽሐፍ እያደረገ እኔ ጋር እንነጋገር እና ርስ ይላለ ሉካስ ኢየሱስ ክርስቶስ ከመረጣቸው ከአስራ ሁለቱ ደቀ መዛሙርት ነው አይደለም። እሱ የደቀ መዛሙርት ደቀ መዝሙር ነው፣ ከሰባ ሁለቱ አርድእት ውስጥ ነው። ከመቶ ሀያው ቤተሰብ ከእነሱ ውስጥ የነበረ ደቀ መዝሙር ነው። ስለዚህ በጣም ጥሩ እሱ የደቀ መዛሙርት ደቀ መዝሙር ነው አይደለም ጌታ ሰው ስለዚህ ያው ኢየሱስ ክርስቶስ እያስተማረውን ጽፎላቸውን እዚህ አትበሉና ስለዚህ ምንድን ነው ሉቃስ ከተባለ መዛሙር ደደቀ መዛሙርት ተረጋጋ። ስለዚህ የክርስቶስ ተባ ተባሪ ተጻፎት ወደሚለ አሁን ተቀየረ ደግ ሱ ማለት ነው። የደቀ መዛሙርት ደቀ መዝሙር ነው። በጣም ጥሩ። ከመጀመሪያው ጀምሮ እሱ ባይኖርም፣ ነገር ግን ክርስቶስ በነበረበት ሰዓት አብሮ የነበረ ደቀ መዝሙር ነው ቅዱስ ሉቃስ ማለት ነው። እሱ ደግሞ ከሐዋርያት ጋር ሆኖ አብሮ ያገለግል የነበረ ስለሆነ ከመጀመሪያው ጀምሮ በአይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን ሲል እሱ የሐዋርያት ደቀ መዝሙር ስለሆነ ሐዋርያት ከክርስቶስ የተቀበሉትን ለእነሱ አብረው ለነበሩትም እንደገና ለደቀ መዛሙርቶቻቸውም ያስተማሩትን ያነንድ የተናገረበት ክፍል ነው። ስለዚህ ምንም አሁን አንተ ሉቃስን ስለማትቀበለው፣ በአስተምህሮ ስለማትቀበለው እሱን ስለማታምነ ነው። በቃ ዩ እሱን ስለማታምነ ነው። አለማመን አናራን ሁን ገብቷል፣ አይደለ? ሞቲቭህ ያ ነው እያልኩ ነው። ነቃቅስ በል። ስለዚህ ምንድን ነው? ልቃስ ከተባለ የደቀ መዛሙርት የደቀ መዛሙርቶች የደቀ መዝሙር ነው ብለህ ያላል። ገብቷል፣ አይደለ? ክርስቶስ ያስተማራቸው ደቀ መዛሙርቶች፣ ከዚያ በኋላ እነሱ አስተምረት ነው እያልከ ነው። እሷ ግን ያለችው ምንድን ነው? አይ ክርስቶስ እራሱ ያስተማራቸው የጻፉልን ነው እያለ እዛ አይደለም አንደኛ ይሄ ነው፣ ኩል ሴንቲንግ እኮ ነው ሉቃስ ብቻ እኮ አይደለም እሱ የእንትን ያሉ ወንጌልን የጻፈው አደለ? አንድ ወደ እሱ ልመጣና ሁለተኛው ነገር አሁን ያነሳው ምንድን ነው እሱ ከደቀ መዛሙርቶች የተማረ ነው ብለህናል አይደለም። ማትሳስቻለ ከደቀ መዛሙርትም ከክርስቶስም ከክርስቶስ አብሮ ተምራል እሱም ከክርስቶስ መቶ ሀያው ቤተሰብ ውስጥ እስከሆነ ድረስ በመጀመሪያ ጀምሮ ከክርስቶስ ጋር ተከታይ ባይሆንም እንኳን ወደ መጨረሻዎቹ ዘመናት ቢሆን የሰማውን አብሮ ይናገራል ማለት ነው። አሁን ከደቀ መዛሙርቶች ያስተላለፍለው ብለ እናላርና ማን እንደሆነ ሰነዶቹ ጋር አስቀምጠዋል። ሉቃስ ከማን ከማን እንደሰማ ሉቃስ ተናግሯል ወይ አስቀምጠ ናቸው ስ ደቀ መዛሙርቱ የቃሉ አገልጋዮች አለ። የቃሉ አገልጋዮች ያለው የክርስቶስ አገልጋዮችን ነው። ደቀ መዛሙርቱ ናቸው፣ ሐዋርያት ናቸው። በትቀል እነስተናግረ መሄድ አይቻልም። ሉቃስ አንድ ሰነድ ተጠቅሷል ወይ? በርሱና በክርስቶስ መካከል ካሉት አንድ አንድ የጠቀሰው አለ? ምን ማለት ምን ሰነድ ግልጽ ነው። በመካከላቸው ለምሳሌ እኛ ጋር ሰነድ የሚባል ነገር አለ። አንድ አካል የሆነ ሰምቼ አለሁ እንዳስተላለፉልኝ እና ከሌ ብሎ በጅምላ መናገር ገብታ፣ በመካከላቸው ማን ማን እንዳለ እሱ ከማን እንደሰማ ያ ከክርስቶስ እንደሰማ ያኔ የተናገረበት አንድ አካል አለ ወይ? አንድ አካል ቢያንስ አንድ ሁለት ሶስት አራት ከሐዋርያት ሰማውት ማለቱን እያልከኝ ነው? አዎ ከማን እንደሰማ አንድ የሰማበትን አካል የጠቀሰበት አለ ሉቃስ እሱማ የመጽሐፍቱ ባለቤቶች እኛ ስለሆን ታሪኩም የኛ ነው ሃይማኖቱም መጽሐፍቱ የኛ ናቸው መጽሐፍቱ ደግሞ የምናምናቸው የአገልጋዮቹ መጽሐፍት ስለሆኑ በቀላሉ መረዳት እንችላለን ይህን እኛን ነው መጠየቅ ያለባቸው በቃ ሲም ፈላዘኛለሁት አንተን እየጠየቅኩ ያለሁት ሉቃስ አንድ አካል ጠቅሷል ወይ በእርሱና በክርስቶስ መካከል ከነበሩ ከአከሌ ከአከሌ ሰምቼ ከክርስቶስ ያሰምቶ ብሎ የተናገረበት አለ ወይ የቃሉ አገልጋዮች ብሎ አሁን ያቀረብከው የሉቃስ ወንጌል መጀመሪያ ላይ ለቴዎፍሎስ በጻፈው መልእክት በቀላሉ ጥርታ ይናገራል። የቃሉ አገልጋዮች ይላል። ለምሳሌ የቃሉ አገልጋዮች ሐዋርያት ናቸው እ የቃሉ አገልጋዮች የተባሉት ሐዋርያት አይደሉም። የቃሉ አገልጋዮች ማን ማን መሆን አይጠበቅበትም። የቃሉ አገልጋዮች ካለ ሐዋርያት ማለት ነው። አለቀ። ሐዋርያት እነማን ናቸው እንዴ? ለምሳሌ ጥቀስ ችግር የለው። ሁሉም ከሁሉም ጋር አብረው ይጸልዩ ነበር፣ አብረው ይመላለሱ ነበር፣ አብረው ያገለግሉ ነበር። ስለዚህ አስራ ሁለቱም ጋር ከአስራ ሁለቱም ጋር ቀስ ከይሁዳን ጋር ከይሁዳ አስራ ሁለቱ ስን በኋላ ከተተካው ጋር ጭምር ማለት ነው። በቤት በኢየሩሳሌም አብረው በነበሩ ሰዓት ሁሉ ከሁሉ ጋር ይገናኙ ነበር። ስለዚህ አገልጋዮቹ ሁሉ ናቸው። ለምሳሌ ከቶማስ ብዬ ምሳሌ ነስት

እሺ እኔ ደፈር ልበለትና ለምሳሌ ቶማስን እንያዝ። እሺ ከቶማስ እንደሰማ ማስረጃ ምንድን ነው? የቃሉ አገልጋዮች ከሆኑት ፕሊስ ግን ያለ ፈቃድ ሚውት ባታደርጉ ጥሩ ነው። ይሄ ሩድ ነው። ዝም ብሎ ሰው ያወራል። ቶማስ የጌታ የቃሉ አገልጋይ መሆኑ በቂ ነው። አለቀ አለቀቅዱስ ጴጥሮስም አለ ሌሎችም ሐዋርያት በሙሉ አሉ። ለምን እሺ፣ ከቶማስ እንደሰማ ማስረጃ የለህም። ከሐዋርያት እንደሰማ አንተ መጀመሪያ ምንህል አታምንም። ማስረጃ ከቶማስ ሰምተዋል አለን። ማስረጃ የት ነው? የለም። እንደገና ተመልሶ ከሐዋርያት ሰምተዋል ይለኛል። ሰላም ቆያችሁ። ለምን ቀድሞ ራሰኔ ወጣ ዮሐንስ አይ፣ አይደለም። ኔትወርክ ነበር ያስወጣኝ። ከዛ ደግሞ ስልክ አልቀበለኝ አሉ። ለዛ ነው።